ኢትዮጵያ ያላትን አቅሞች በተፈለገው ልክ ማልማት አለመቻሏ ወደፊት እንዳትጓዝ ብሎም የሌሎችን እርዳታ ጠባቂ እንድትሆን ሲያደርጋት ቆይቷል። ታዲያ ይህን ሂደት ከመሠረቱ ለመቀየር የተመጽዋችነት እሳቤንም ለመግታት ከለውጥ ወዲህ ሀብቶችና አቅሞችን በማስተባበር ሁለንተናዊ ጥረቶች በመደረግ ላይ ይገኛሉ። ይህን ተከትሎም የተለያዩ ኢኒሽቲቮችን የቀረጸችው ኢትዮጵያ ስንዴ ከውጭ ትገዛ የነበረው ሙሉ ለሙሉ በራሷ አቅም በማምረት ወደ ውጭ መላክ አቅምን ፈጥራለች። በዚህም ትልቅ ምርታን አስመዝግባለች። አንድ ነጥብ አምስት ሄክታር ዘርተናል በአንድ ነጥብ ሄክታሩ ደግሞ አምሳ ምናምን ኩንታል ስንዴ አገኝተናል ከዛም ባሻገር ደግሞ እንደገና ደግሞ እዳውን መልሰን እንደገና አሁን ተደራጅተን አሁኑ ማለት ነው እዛ ጋ ስንዴ ዘርተናል አንድ ሄክታር ዘርተናል አሁን እየታየ ነው አበባ ይላ ነው በአሁን ሰዓት አራት ዓመት ነው ወደ ስንዴ ዘር ጀምረን በበጋ መስኖ ውጤት ማግኘት ከጀመረን ማለት ነው አካባቢው እንደሚታዩት ስንዴ የሚታዩት ሁሉም የበቀለው በመስኖ በወጣቶች ተደራጅቶ ነው። በራስ አቅም የምግብ ዋስትናን የማረጋገጥ ተጨባጭ ተግባርን ጨምሮ በአምራች ኢንዱስትሪው ዘርፍ በኢትዮጵያ ታምረት ንቅናቄ በራስ አቅም የማምረቱ ሂደት በከፍተኛ ደረጃ መሻሻል የታየበት ነው። የትላንት ስብራቶቿን እየጠገነች ለምትገኙ ኢትዮጵያ ያለፉት ዓመታት የታዩ የለውጥ ሂደቶች ለነገ ብዙ የሰነቀች ሀገር ስለመሆኗም አብነት ሆነው የሚቀርቡ ናቸው። አገራችን ያለችበት ሁኔታ ከጥገኝነት የመውጣት መንገድ ላይ ነን። ወጣት የሰው ኃይል በተለያየ ደረጃ ቢሆን ትምህርት እና የሥልጠና እድል ያገኘ የሰው ኃይል አለን። የኃይል አቅርቦት መሰረተ ልማታችን ከፍተኛ ነው። ስለዚህ የተስፋ መንገድ ላይ ያለነው ማለት ነው። ከተረጅነት ተላቆ ወደ ምርታማነት መሸጋገር ላይ የተገኙ ውጤቶች ደግሞ የሰብዓዊ ድጋፍን በራስ አቅም በመሸፈን የአገርን ክብርና ሉዓላዊነት ማስጠበቅ የሚያስፈልግ ነው። ይህ ሰብዓዊ ድጋፍ ፍላጎት የምንለው በሁለንተናዊ ሉዓላዊነት ማዕቀፍ ውስጥ የሚታይ ነው። በኢኮኖሚያዊ ሉዓላዊነት ማዕቀፍ ውስጥ የሚታይ ነው። እነዚህን እያሳካን የሰብዓዊ ድጋፍ ሉዓላዊነትን ደግሞ ማናሳካበት ምክንያት የለም። ይህንን ስናሳካ የሚሆነው ነገር ምንድን ነው? ከምንታወቅበት የአርበኝነት ያሳካነውን እንደገና በመድገም ሰብዓዊ ድጋፍን በራስ አቅም በመሸፈን ማለት ነው። ከተረጅነት ነፃነትን በማወጅ ለአህጉራችንም ለዓለምም ጭምር ተረጅነት ተሸናፊ እንደሆነ ከኢትዮጵያዊነትን የማይመጥን እንደሆነ ከዝዳም ወጥተን ራሳችንን የምንችልበት ሁሉም አይነት ምቹ ሁኔታዎች ያለን መሆናችንን የምናረጋግጥበት ጊዜ ይሆናል ማለት ነው። በእርግጥ ተገማች ባልሆኑም ፈተናዎች ስር እየወደቀች የምትገኘዋል የሀገራትን የጋራ አቋምና ትብብር የምትሻመኑ ባያጠያይቅም የሚያጋጥሙን ችግሮች እኛ ብቻ አይመጣናቸውም አይደሉም። ለምሳሌ የዓለም አቀፍ የክላይሜት ቼንጅን ጉዳይ የአየር ንብረት ለጡን ብንመለከት ለጋሽ ሀገራትም ሆነ እርዳታ ተቀባይ ሀገራት ሚና አላቸው። ነገር ግን የለጋሽ ሀገራቱ ሚና እጅግ በጣም ከፍተኛ ነው። ስለዚህ ይሄንን የአየር ንብረት ይዞት የሚመጣውን ችግር ኦፍሴት መቋቋም የሁላችን ኃላፊነት ነው። እነዚህ ለጋሽ የሚባሉት ሀገራትም ኮንትሪቢዩት የማድረግ ኃላፊነት አለባቸው ማለት ነው። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ክብር ነፃነትና ሉዓላዊነት የሚያሸጋግር መልካም ጅማሮን መንግስት መር በሆነ መልኩም ያስተሳሰብ ተቋማዊ አቋም እንዲሁም የፋይናንስ አቅምን ለመፍጠር እየተሰራ ይገኛል። ሁሉንም ነገር መንግስት መር በሆነ መንገድ መላ አቅምን መላ ማህበረሰብን በማንቀሳቀስ ለዛ የሚሆን ሶስት ጉዳዮች ከፍተኛ የሆነ ያስተሳሰብ ለውጥ ማምጣት እንደሚገባ ለዛ የሚሆን ተቋማዊ አቅም ቁመና እንዲኖረን የሚጠይቅና የፋይናንስ አቅም ደግሞ ጭምር እንዲኖረን ያስፈልጋል በሚል ሲሰራ ነው የቆየው። ፖሊሲውን ወደ ሕግ ደግሞ መቀየር ያስፈልግ ስለነበረ እንደምታውቁት የአደጋ ስጋት ስራ አመራር ረቂቅ አዋጅ በሚኒስትሮች ምክር ቤት ተጸድቆ አሁን በፓርላማ ሪቪው እያደረገ ነው የሚገኘው። የተከበረው የሕዝብ ተወካዮች ምክር ቤትም ባጠረ ጊዜ እንደሚያጸድቀው እንጠብቃለን። ይህ አሰራሮችን ይደነግጋል፣ ተቋማትን ያቋቁማል። በእነዚህ አሰራሮችና ተቋማት አማካኝነት አድርገን የራሳችንን ሰብዓዊ ድጋፍ ፍላጎት በራሳችን አቅም የምንሸፍንበት እጅግ አስተማማኝ ሁኔታ፣ ተገማች ሁኔታ እንፈጥራል። የአደጋ ጊዜ ስጋት ለመቋቋምና ምላሽ ለመስጠት የመረዳዳት የመደጋገፍ የአብሮነት ሴቶችን ይበልጥ ማዳበርና ጸጋዎችን በመለየት ወደ ተግባር መግባት የሚጠበቅ ነው። ኢትዮጵያ ሁለንትናዊ የለውጥ መንገዶችን ከጀመረች ወዲህ እየታዩ ያሉ ውጤቶች ሀገሪቱ ለያዘቻቸው ግቦች መሳካት አመላካቸው ነው ይጠቀሳሉ።